ደከምን ብዙ ጊዜ ሰማን። እናንተም ፈረዳችሁብን፣ በእኛ እናንተም ወቀሳችሁም፣ እውነት አላችሁ። ግን ለማን የምንነግረው ይህንን? ማን ነው የሚሰማን ይሄንን? ማነው የሚያቆመው ይሄንን? እዚ ወይ ናሚ አመድን ጀበል እና ሙጂብ አሚኖ የጠቅላይ ሚኒስትሩ ጓደኞች ናቸው። በተጠና መንገድ ነው ይሄ ነገር የሚደረገው። ቀድሞ ሙጅባ ሚኖ ነግሮናል። ማን ነው? አህመዲን ጀበል ነግሮናል። አሁን ደግሞ በጓደኝነት ጋርድ ተመድቦላቸው እየተንቀሳቀሱ የሚያስፈጽሙት የኦርቶዶክሳውያንን ጥፋት ነው። ፍንትው ያለ ይሄ ግልጽ የወጣ ጉዳይ ነው። ዝም አላችሁ። የቱ ነበር የሚቀድመው? ለምን ዝም አላችሁ? ለምን ይመስላችኋል? ፖለቲካዊ በሆነ ሽፋን ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጽዳት ነው ጉዳዩ። ኦሮሚያ ክልል ያስተዋል ነው። ይህንን ደምረው የምትባል ሰው ደምረው የምትባል ሰው ወዳሃለሁ፣ አከብረሃለሁ፣ ያለኝን ፍቅር ታውቃል። ዛሬ ጠዋት የሰራውን ስራ እንዳደግመው በመድኃኔ ዓለም ንግስ ታቦት በወጣበት እዚህ ጋር እነ ታላቁ ጅብሪል ያንን ትግል እያደረጉ ባለበት ሰዓት ቤትህን ከፍተ ከዛ ዓለም አቀፍ እብድ ጋር ያደረግከውን ክርክር አይቸዋል። ደምረው የምትባል ሰው አቁም። ካሁን በኋላ ተይዞ ከሆነ ይሄ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። ደከምን። ብዙ ጊዜ ሰማን። እናንተን ፈረዳችሁብን፣ በእኛ እናንተን ወቀሳችሁም። እውነት አላችሁ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን? ይሄንን ማን ነው የሚያቆመው? ይሄንን አው ይብቃ፣ ተለማመር ነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ፣ ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል ነፃነት ይፈልጋል። ሞት ስለቸን፣ በቃ ደም መፍሰስ ስለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋ። ስለ እኛ ደም ፈሰሰኮ በርሱቁ ስለ እኛ ተፈወስንኮ፣ ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ምንድን ነበር? ከትግራይ መጀመር እንችላለን። በትግራይ በተደረገው ጦርነት ለሚዲያ ዘገባ ነገሮች እንዳይተርፉ ተደርገው በር ተዘግቶ በዛን ያክል ደረጃ የህዝብ ጭፍጨፋ ሲካሄድ አላማና ታርጌት የነበረችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ለዚህ ምልክትና ምሳሌ የሚሆን ዛሬ አክሱም ጽዮን ስትሄዱ መነኮሳትና መነኮሳያትን ጠይቋቸው፣ ይህ ይነግሯቸዋል። ምን ያክል በቤተ ክርስቲያን ላይ ያነጣጠረ ጥቃት በሰሜኑ አነሳሽነት የተቀጣጠለውን ክርስትና ለማዳከም የተደረገ እንደነበር ፖለቲከኞቹ ከዛ በኋላ ምን እንዳደረጉ ታዩታላችሁ። ስለዚህ ከዛ አካባቢ ጀምራችሁ ብትመለከቱ አክሱም ጽዮን ምስክር ናት አቡነ የማታ ገዳም ምስክር ነው ሌሎች ከሁለት መቶ ሰማንያ በላይ ገዳማትና አብያተ ክርስቲያናት ምስክር ናቸው ሂዱ ወደ አማራ ክልል ግቡ በመራዊ በፍኖተ ሰላም በጎንደርና አካባቢው የሚደረጉ ጭፍጨፋዎች በተለያዩ የወሎ በተለይ ደግሞ ወልዲያ ዙሪያ የተደረጉ እያንዳንዱ ጭፍጨፋዎችን እና እንቅስቃሴዎችን ተመልከቱ ሂዱ ማመጫ ተክለ ሃይማኖት ትላንት የነበረው አቅም ሰሜን ወሎ ላይ ምን አይነት ደረጃ ላይ ደርሶ አብነት ተማሪዎች እስከ መሰደድ እንደደረሱ ምን ያክል የኔታ መምህራን እንደተገደሉ ስለዚህ ይሄ ነገር በፍጹም ኦርቶዶክሳዊ ማንነትን መሰረት ያደረገ ነው ብለን ስንናገር ስንጮህ ከረምናል ሰሚ አላገኘን ይልቁኑ እዚህ አካባቢ የሚደረጉት የትኞቹም ነገሮች ዘረኝነት የተጫነባቸው ናቸው የንትን ብሄርን የንትን ብሄርን የሚደረግ ናቸው በሚል በተለይ ደግሞ በኦሮሚያ ክልል የሚደረጉ የተለያዩ እንቅስቃሴዎች ነበሩ አሁን የምትመለከቱት ግልጽ ብሎ የመጣው ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ ጥቃቱ በትክክል ያነጣጠረ መሆኑን የምታውቁት አርሲ ላይ እየተደረገ ባለው ነገር አሁን ቀድሞ በሰሜኑ ያለውን አሳይቻቸዋለሁ አሁን በኦሮሚያ ክልል ተመልከቱ በኦሮሚያ ክልል ክርስትና እንዳይሰበክ የሰሜኑ የክርስትና ጠባይ ተጭኗል። ወንጌል እየተሰበከ አይደለም፣ በዛ ቋንቋ በኦሮምኛ ቋንቋ እየተዘመረ አይደለም፣ እየተቀደሰ አይደለም የሚሉ የእኛው አካላት ጭምር ተነሱ። በጣም ጥሩ። ከወንጌል እኮ መኖር ይቀድማል። ከመማር እኮ መጀመሪያ ወንበሩ መኖር አለበት፣ ወንበሩ ላይ የሚቀመጠው ሰው መኖር አለበት። የኦሮሚያ ክልል በአሁኑ ሰዓት ለኦርቶዶክሳን ወንበር እየሆነች ነው ኦርቶዶክሳዊ ባለማህተብ የሆነ የኦሮሞ ተወላጅ ተረፈ ወይ ከአውድማው እያወጡ አረዱት ተመልከቱ ትላም በዚህ ክልል ወንጌል አልተሰራጨም የሚሉ አባቶች ዝምታን መረጡ እንደዛ ብለው የተንቀሳቀሱ ኃይሎች በጠቅላላ ዛሬ መግቢያ ጠፍቷቸዋል የት እንዳሉም አይታወቅም ስም አጠራራቸው ጠፍቷል ምን ነው ታዲያ ወንጌል አልተሰበከም ስትሉት ህዝብ የነበረው ህዝብ ሲታረድ ምን ነው ዝም አላቸው የቱ ነበር የሚቀድሙ ለምን ዝም አሉ ለምን ይመስላችኋል ፖለቲካዊ በሆነ ሽፋን ኦርቶዶክስ ተዋህዶ ቤተክርስቲያንን ማጽዳት ነው ጉዳዩ። ኦሮሚያ ክልል ያስተዋል ነው ይህንን። በተለይ በሻሸመኔና በአርሲ ነገሮች ፍንትው ብለው ነው የታዩት። አማኝ ከሆንክ ባለማህተብ ትሆንክ ኦሮሞሙን፣ አማራሙን፣ ትግራይሙን፣ ደቡብሙን አተርፍም በቃ። በዚህ ዘመን የተያዘው ዘመቻ ይሄ ነው። ርስትህን ትቀማለህ። ወላጆችህን በተለያየ አይነት ሴራ ይጎነጉኑልሃል። ወላጅ ምንጊዜም ከሃይማኖት በላይ ከሃይማኖት ባልተናነሰ ይቅርታ፣ የሚበላና የሚጠጣ ነገር ይጨንቀዋል። በሚበላና በሚጠጣ በሴፍቲ ኔት በውድ ጠዋት ስፖርት ወጥሮ ይዙልሃል። አንተ በተለያዩ መጃጃያ ጉዳዮች ስትጃጃል ትውላለህ። እዚህ ቲክቶክ አዋርድ ትላለ፣ እዚህ እንትን ፋሽን ትላለ፣ እንትን የዚህን ቅሪላ ኳስ ትላለ፣ ስትዳከም ትላል። እነሱ ግን ከስር የማንነት መሰረት የሆነውን ሃይማኖት ያጸዱላል። አርሲ ለአዳማጭ እንኳን የለም አርሲ ይሄ ነው የሆነው ብሎ ከልቡ ከቶ ኦርቶዶክስ ተዋህዶ ቤተክርስቲያን የምር የምታሰማው ጮኸት ትክክል ነው ያለ የለም። ይልቁኑ ስንቴ ተሰበሰቡ፣ ስንቴ ተሰበሰቡ፣ ይህን ርዕሰ ጉዳይ ለማስቀየር ስንቴ ተሰበሰቡ፣ ተጋጋጡ ይህንን እውነት ለመደበቅ? በጣም ይገርማቸዋል። በሶዶ ሆስፒታል የአራት አመቱ ጻ ልጃችን ትላንትና እግሩ የተቆረጠው ካሁን በኋላ ቪዲዮ እንዳይቀረጽ ከልክለዋል። ፎቶ እንዳይነሳ፣ ሆስፒታሉ ተዘግቶ እንዲታከም፣ ክፍሉ ተዘግቶ እንዲታከም፣ ጠያቂ እንዳይመጣ አድርገዋል። የዚህን ያክል እውነትን ለመክደን ነው የሚሯሯጡት የሚፋጉት። ይኸውላችሁ ዛሬ አርሲ ላይ ስለተገደሉ ኦርቶዶክስ አንስጮህ ሞከሩ። መጀመሪያ የሌላ ቤተ እምነት ሰዎችም ተገለዋል አሉ አይ በፍጹም እዛ አካባቢ የተፈጸመው ኦርቶዶክሳዊ ጄኖሳይድ ነው አለን። ወጠርን ይህን ጉዳይ በዚህ ቢሉ በዛ ብሉት አልሆነ። አሁን ጎንደር ላይ ኦርቶዶክስ ማን ነው ሙስሊም ኦርቶዶክሳን ማን ነው ሙስሊም ወገኖች ተገደሉ አምስት ሰዎች ተገደሉብን የሚል ደግሞ ጫጫታ አስነስተዋል። አንድ ጽንፈኛ ኃይል አለ የምታቁት፣ ዋቢ የተባለ የመንግስት አጋዥ ባይዘው እና አመድን ጀበል እና ሙጂባሚ ነው የጠቅላይ ሚኒስትሩ ጓደኞች ናቸው። በተጠና መንገድ ነው ይሄ ነገር የሚደረገው። ቀድሞ ሙጅብ አሚኖ ነግሮናል። ማነው? አህመዲን ጀበል ነግሮናል። አሁን ደግሞ በጓደኝነት ጋርድ ተመድቦላቸው እየተንቀሳቀሱ የሚያስፈጽሙት የኦርቶዶክሳውያን ጥፋት ነው። ፍንትው ያለ ይሄ ግልጽ የወጣ ጉዳይ ነው። በሀገራችን ኢትዮጵያ በዘር ታርጋም ብለው በፖለቲካ ታርጋም ብለው እየተፈጸመ ያለው ኦርቶዶክሳዊ ጄኖሳይድ ነው። ይህንን ብፁዕ አባታችን አረጋግጡ። ምን አሉ? የሚሰማን አካል የለም። በጣም ብዙዎቻችሁ ይህንን ድምጽ የሰማችሁት የአባቶቻችንን የአባታችንን ይህን ቃል ያደመጣችሁት በምን አይነት መንገድ ነው? አባቶቻችን ቃል አወጡ በሚል ብቻ ዘገባውም እንዲያ ይመስለኛል። በትክክል አባታችን ግን ያስቀመጡት የአባቶቻችን ድምጽ እየተደመጠ አለመሆኑን የልጆቻቸው ግድያ ሰሚ አለማግኘቱን ነው ዛት ሴት አባታችን ያስቀመጡት እውነት ይሄንን ነው። ጮህን ጮህን ተከትሎ ሞታችንን የሚያቆም አካል የለም። ምነው እኮ ጉዳዩ ተናገርን ተናገርን ይህ የኦርቶዶክስ አንጭፍጨፋ አብቅቷል የሚል ወይም ይብቃ የሚል የለም ነው ያሉት። ግልጽ ነው፣ ግልጽ ነው። አባታችን ያሉት ቃል ግልጽ ነው። ወይ ገብቷቸዋል ገብቷቸዋል፣ ነው ሳይገባ ነው? ዝም ብለን በየማህበረ ሚዲያ እያራገብን ያለን እንደ አባትነታችን እንደ ሃይማኖታችን መሪነት በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳላት ድርሻ እኛም መከበር እንደሚገባን መጠን መሰማት እንደሚገባን መጠን የታፈነው ድምጻቸውና ንግግራቸው ይህንን ነው የሚገልጠው። ምርጫ አጣን ነው ያሉት አባቶቻችን ያለው እውነተኛ አባቶቻችን እንደ ብፁነታቸው ያሉ ያለውን እውነት ተግተን ተግተን ተግተው ተግተው ጨርሰው ተረርተው ተረርተው ተረርተው ጨርሰው አባትነታቸው እንዳይናገሩ የያዛቸው አንድ ቁልፍ ነገር ኦርቶዶክሳን ተቆጡ፣ ኦርቶዶክሳን አምፁ፣ ኦርቶዶክሳን በማተባቸው ይመቷልና እናንተ ወስኑ ማለት ነው የቀራቸው። እውነቱ ይሄ ነው እንጂ። አይታችኋል በሞታችን ላይ የሚሳለቁ አካላት ምን ያክል የኦርቶዶክስ ተዋሕዶ ቤተክርስቲያንን ድምፅ ጠልፈው አባቶች እንዳይናገሩ። ሂዱ የአቡነ ዲዮስቆሮስን የመግለጫ አነባበብ ተመልከቱት። እኔ ብፁነታቸውን በደንብ አቃቸዋል በአካልም ጭምር በዚህ መንግስት የደረሰባቸውን ሰቆቃ አስለቅሰው ለኔና ለጓደኞች ነግረውናል። አስለቅሰው ከሹመታቸው በፊት ቃላቸውን፣ ቆራጥነታቸውን አጥንቼ በጥራት አውቀዋለሁ። እንደዚህ ፊት ለፊት ተያይተን ሲያወሩ የወራቸው ንግግራቸውን ማዛማቅ ሰው ነኝ። መግለጫውን ያነበቡበት መንገድ መግለጫውን ይሄ እየተናነቃቸው የገለጹበት መንገድ ሁኔታዎችን በሙሉ ይገልጻል። ሁኔታዎችን በሙሉ ይገልጻል። ስለዚህ አሁን የሚያስፈልገው የወላችን ንቃተ ሕሊና ነው። እኔ አሁንም ደግሜ ደጋግሜ የምለው የኦርቶዶክስ ተዋህዶ እምነት ተከታይ ባለማታው ገና አልነቅም ገና አልነቃም። ብንነቃ እንዲህ አይደለም። ብንነቃ የብፁዕነታቸው ንግግር በቂ ነበር። የብፁዕነታቸው ንግግር እኮ በቃ ምርጫ አጣን፣ ምርጫ አጣን ጮንጮን በቃ በየሁኔታው ደከመን ነው። የቅዱስነታቸውም እንትን ይናገራል። በነገራችሁ ላይ ሁኔታ በቃ ተጨነቁ። ከዚህ ቀደም ቅዱስነታቸው እንዲህ አይነት ነገሮች ሲያጋጥሙ ቢያንስ የሆነች ነገር የሚተነፍሱበት እድል ነበር። አንድ በህመም በህመም ሁለት በእርግና ሶስት ደጃቸው ላይ በተተከሉ እንደታፈኑ ሁኔታቸው ይታያል። የቤተ ክህነቱ የዚህ የአወሳሰን ዳራ የማኔጅመንት ዳራ እንዴት እንዴት ጠቦ ጠቦ ጠቦ ጠቦ በካድሬ እንደተከበበ እዩት። በኦርቶዶክሳዊ አጥፊ አካላት ምን ያህል እንደተዋቀረ ተመልከቱት። ትንሽ የአባትነት ወዝና ሽታ አላቸው፣ የልጆቻቸው ሞት የሚያሳስባቸው እነ ብፁዕ አቡነ ናትናኤል በዚህን ያህል ደረጃ ሰሚ አለማግኘታችንን ሲገልጡ ልንረዳ የሚገባው ብዙ ነገር እንዳለ ማወቅ አለብን። እና አቡነ ናትናኤልን እኮ ለኢትዮጵያ ምድር የሚያስፈልጉ አባቶች ነበሩ። ለምንድነው ሸሽተው ሚኒሶታ የገቡት? ይገቡት ይገርማ ታውቃላችሁ። ይህን እና አቡነ መቃሪዎስ ሸሽተው እዚህ ምዕራብ ካናዳ የከተሙት ለምን ይመስላችኋል? እውነትን የሚገልጡ አባቶቻችን እየሸሹ ከሀገር የወጡ ሌላ ቦታ አስተዳደርነት እንትን እያሉ ያሉት ለምን ይመስላችኋል? ስለከበደ ነው። በነዚህ ዓለማት አሁን በጠራውላችሁ እኔ ምዕራብ ካናዳን እዚሁ አውቀዋል? የደብር አስተዳዳሪዎች በቂ ናቸው ላለው እንቅስቃሴ ማለት እና የተወሰኑ ባራኪ አባቶችን ካገኘ የተለየ የማኔጅመንት ስልት አይፈልግም። እንደነ ብፁዕ አቡነ ናትናኤል አይነት ለኢትዮጵያ አቅም የሚሆኑ አባቶች ተሰደው ያሉት በእንዲህ ያሉ ሻጥሮች ምክንያት። ስለዚህ መላው ባለማተቦች ጨከን እንበል። እኔ እውነቴ ነው የምነግራችሁ። እናንተ አሁን በኮሜንት የምጽፏቸውን ነገሮች አብላልቶ መናገር ቀላል እንደራጅ እንዲንሆን እንዲንግባ ማለት ይቻላል። ግን እንጨክን። መጀመሪያ ለሃይማኖታችን እንጨክን። ከስኳር፣ ከጤፍ፣ ከስንዴ፣ ከሌላ እህላ እህል ላሳነስ ናት ሃይማኖታችን፣ ላሳነስ ነው ማዕተባችን። ትኩረት እናድርግ። ሲሰብሩን አንሰበር። በነገራችሁ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ላማኞች በዚህ ሰዓትና በዚህ ዘመን እንደ መንግስት ጨካኝ የለ፣ እንደ መንግስት አሸባሪ የለ። ህጋዊ ወንበርን ይዞ ይህ ህጋዊ በሆነ መንገድ ባለማተቦችን የሚጨፍት የሚጨፈጭፍ እንቅስቃሴያችን የሚነጠው አሁን ሰሞኑ የያዝነው የማህበራዊ ሚዲያ ዘመቻ የትዊተር፣ የፌስቡክ፣ የዩቲውብ የመሳሰሉ ዘመቻዎች መሬት መውረድ የሚችሉት እኛ መንቃት ስንችል፣ ወይም ጥቅም የሚሰጡት እኛ መሬት ወርደን ስንነቃ በተግባር የተደገፈ እንቅስቃሴ ውስጥ ገብተን አሸናፊነትን ስንላበስ ኦርቶዶክስ አቲቲዩድ ሀምሳ ሆነው እየገደሉን፣ ሁለት ሆነው በሚያጃጅሉን መሞኘት የለብን። ሀምሳ ሆነው በሚያጸዱን መካከል አንድ ሀጂ ሙፍቲ ስለተገኙ ተብሎ በዛ ደረጃ ጮቤ የረገጡ የሆነ ተስፋን ማለም አድን። ሀምሳ ሆነው እያጠፉን፣ እንደ አቤል አቡነ አይነት እማይነጥፍን ዘላለማዊ የሆነ እረፍት እንድናገኝ የሚታገሉልን ሰዎች ስላሉ መሾወድ የለብንም። በሁለት አባቶች ትቅቅፍ፣ የተለያየ ቤተ እምነት ትቅቅፍ፣ መንግስት ይህንኑ ነው እያደረገ ያለው። በነገራችሁ መንግስት ይህንኑ ነው የሚጫወተው። እኛ ይሄን በዚህ ደካሞች እንደሆነ ስለሚያውቁ፣ እዩ፣ እዚህ ጋር ይታያቸዋል። ካህኑ አሉ ሼኮዋል እንደዚህ የውሸት ማስተቃቀፍ እያስተቃቀፈ ሰላም እንደሆነ እያስመሰለ ከስር ከስር ኦርቶዶክሳዊ የሆነ ጥቃትን ይፈጽምብናል። በደንብ እናስተውል። ብፁዕነታቸው ያሉት አንድና አንድ ነገር ነው። እሚሰማን የለም። ቋቃሉ ይሄን በየሁኔታው እንንቃ። በኢኮኖሚያዊ ጉዳዮች እንንቃ። ለምንድነው ማንነቀው? ለምንድነው ሁሌ ጎትጓች የምንፈልገው የት ገንዘብ እያፈሩ የት እንደሚገሉን እያወቅን ለምንድነው? እንደ ኦርቶዶክስ አነቃ አነቃ። ማነን እኔ እንደዚህ የምትጠብቁ ሰዎች ትገርቡኛላችሁ። እንደራጅ የሚለውም በማህበራዊ ሚዲያ መቼም ልነግርህ አልችል። መቼም እዚህ ጋር ስድስት መቶ ሰው ቢያገኝ እኔ ማቀው ምናልባት ሰባ ሰው፣ መቶ ሰው ሊሆን ይችላል። የማህበራዊ ሚዲያው አላማ መንገር ነው። ወቅቱ እየጨከነበት ያለውን ላይን ማመላከት ነው። ጥናት አድርጎ ይህንን መዘገብ ለሁላችሁ ሩቅ የሆነውን ጉዳይ በተለያዩ ነገሮች አጠነካክሮ አምጥቶ መንገር ነው። እውነትን መግለጽ፣ እውነትን ማስረዳት፣ ከዛ እውነትን ይዞ መጨከል የሁላችንም ድርሻ ነው። ግልጽ ነው። እንጨክን። አሁን ከማ ይሄ ከዚህ ከኢሞጆ የዘለለ መሰማት ውስጥ ልንገባ ይገባል። ከየሆነ የኮሜንት አርበኝነት የዘለለ መንቃት ውስጥ ልንገኘ ያስፈልጋል። ምንድን የተ ትግራይ ውስጥ ምንድን የተደረገው? አክሱም ጽዮን የሄዳችሁ አላችሁ? እስቲ እንደው በማምላክ ንገሩኝ። አክሱም ጽዮን የሄዳችሁ አላችሁ? አክሱም ጽዮን የሄዳችሁ ሰዎች ምን እንዳያችሁ ጻፉልኝ። ምን እንዳያችሁ ጻፉልኝ። ጻፉልኝ። ጻፉልኝ። የሄዳችሁ የላችሁም? አክሱም ጽዮን ከጦርነቱ በኋላ አክሱም ጽዮን የሄዳችሁ የላችሁም? ጻፉት እስቲ ጻፉት እስቲ ምንድን ምንድን ያያችሁት ምንድን ምን አያችሁ? እስቲ ጻፉት። ለእኔ ሳይሆን እዚህ ለሚያዩ ሰዎች እሺ። ከዛ በኋላ ጨጨጨው መድኃኒዓለም ሄዳችሁ አላችሁ? ጨጨው መድኃኒዓለም ሄዳችሁ የተሳለማችሁ አላችሁ? ከጦርነቱ በኋላ አላችሁ? ካላችሁ ምንድን ነው ያያችሁ? ጻፉላችሁ እኔ አልናገር ይህንን እየተፈጸመብን ያለውን ኦርቶዶክሳዊ ጥፋት አሁን የወላት ጄኖሳይድ ነው እንዳንል ሙስሊምም እየተገደለ ነው የሚል ነገር ይዘው መጥተዋል። ጎንደር ያሉ ቀናኢ የሆኑ እነ ሙባሪክን ታቁታላችሁ። በበጎ አድራጎት የሚሰራ ወንድማችን የሚጽፈውን ግቡና ተመልከቱ። እዛ አካባቢ ያለ መታፈን በምን አይነት መንገድ እንደሚፈጸም እና እንደሚደረግ እውነትን ከዛ አካባቢ ልጆች ማንበብ ትችላላችሁ። እንዲህ ነው እየተመነዘረ እየተዘረዘረ ሞታችንን የሚያቀሉት ነቃ ኦርቶዶክሳዊ ንቃት። በነገራችሁ ላይ አባቶቻችን ራንደም እየተናገሩ አቡነ ጴጥሮስን ኢትዮ ቤተሰብ ላይ ግቡና ያቸው የሚያወሩት የሚናገሩትን የሚገልጹትን ታሪክና ተአምረት ግቡና ተመልከቱ። እኔ ያልነግራችሁ የግድ አባቶቻችን ማለት እዚህ ጠቅላይ ቤተ ክህነት የመሸጉትን እና ያሉትን ብቻ አጠብቁ፣ መንግስት ያስቀመጣቸውን አጠብቁ። ይሄ ኦሮሞ ኦሮሞን ብለው ተጫውተው አንድ ቀን በኦሮምኛ ሰብከው ያንን ባለማተብ የሚያስጨፈጭፉትን አትስሟቸው። ውሸታሞች፣ ሌቦች ናቸው። እነሱ ይሄው ባርሲ ኦርቶዶክስ ያናሳዩ። እኔ አቡነ ሳይሮስም ብሆን ለዚህ ህዝብ እንደዛ ተቆርቁር ያለ ምል ሰው ብሆን መግለጫውን አቡነ ዲዮስ ቆሮስ ያነቡት ለምንድ ነው? አቡነ ዲዮስ ቆሮስም ያነቡት። አይ መዋቅር ነው አትሉኝ። ምክንያቱም በተለያዩ ጉዳዮች አቡነ አብርሃምም አቡነ ጴጥሮስም በአስተዳደር ዘመናቸው ሲያነቡ ስላየ እንደየ ሁኔታውና እንዳየ አገባቡ የተለያዩ መግለጫዎችን ሲያነቡና ሲጣሩ ስለሰማ ምን የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ፣ የቅዱስ ሲኖዶስ ዋና ስራ አስኪያጅ ጽሕፈት ቤት ለዚህ ምነው ነው? ቢሮውን ከፍቶ መግለጫ ይሰጥ ይችላል እኮ። ማንዴቱ አለ። ለምን አይናገሩም? ዛሬ ነጭ ለብሰው ሄደው ንግስ ያነክሳል። እንዲህ ነው የገዛ ልጆቻችን ናቸው በሚሏቸው ላይ የሚጨክኑት። ከዚህ አይደለም መጠበቅ ያለባችሁ፣ ከሌሎች አባቶቻችን ስሙ። እውነትና ነፃነት ከነሱ ጋር ሆና እውነትን የሚመሰክሩትን አባቶች ስሙ። እነስ ማነሱ በተረፈ በዚሁ በአምስት ኪሎ ደግሞ ኖረው ምን ማድረግ እንዳለባቸው ግራ የገባቸው እንደ ብፁዕ አቡነ ናትናኤል አይነት አባቶች የቀራቸው ውጡና ኡኡ በሉ ማለት ነው። ውጡና የሆነ ነገር በሉ ማለት ነው የቀራቸው። እሱን ቁልፍ መጫን አይታችኋል። ይህኛው ቤተ ክህነት ምን እያደረገ እንዳለ አይታችኋል። ይሄ ቤተ ክህነት ምን አይነት ሴራን እየሸረበ እንዳለ ሃይማኖት ተቋማት ጉባኤ ጋር ምናምን ሆነን አጣሪ ኮሚቴ ላክን አሉ እንደ ቅበት ላይ ያደረጉን ማለት ቀድሞስ መቼም ተቋሙ በአንዳንድ ሰዎች ግፊት የሆነ የተሻለ ነገር እንዲመጣ ሲሞከር ነበር የሆነ ሰዓት ላይ ሂደቱ ጠጠልፎ ሌላ ነገር ነው የሚፈጸምበት ከዛ አካል ጋር ተባብረ ሄደ እንዴት ነው አጠራለሁ የምትለው የኦርቶዶክሳውያን ግድያ ወገን ምን ነው የምታጠራው ነው ማህበራዊ ሚዲያው በልጦ የተለያዩ አይነት እውነቶችን እየገለጸ። አይታችኋል እንዴት፣ የድብቅ ቪዲዮዎች እየተቀረጹ በመከራ እየወጡ እንዳሉ ማለት ነው። ግንኙነት የምናደርጋቸው አካላት እንኳ ስልካቸው እንዳይጠለፍ በምን አይነት ጥንቃቄ ስራ እንደሚሰራ ያንን እውነት ሸፋፍነት እንዳይቀሩ ምን ያህል ጥረት እንደሚደረግ ባለማህተቦች፣ በሰሜን ሂዱ፣ በምዕራብ ሂዱ በደቡብ ሂዱ፣ በምስራቅ በምዕራቡ ሁሉ አማትሩ። በኢትዮጵያ ምድር እየተደረገ ያለው ጨፍጨፋ ኦርቶዶክሳዊ መሰረትነት አለው። እውነቱ ይሄ፣ እውነቱ ይሄ። ይህ ከገባህ ምን ማድረግ እንዳለባህ አልነግርህም። ይህ ከገባህ እንዴት ማድረግና እንዴት ስልትን አበጅተ መዋጋት እንዳለባህ አልነግርህም። ሁላችንም እንንቃ። የብፁዕነታቸው ንግግር ይህን ነው የሚመስለው። በቪዲዮ አስቀምጫለሁ። ገብታችሁ አቅም ስጡልኝ። ሰሞኑ እኛ በውጭ ሀገር ያለን ኦርቶዶክሳ ልናግዝና ልናደርግ የምንችለው አንድና አንድ ትልቅ ነገር ይህን ነገር ገፍቶ የዓለም ጉዳይ ማድረግ ነው። ለዚህ ትልቅ ጥረት እየተደረገ ነው። ዛሬ በተለያዩ ቤቶች አይታቸዋል፣ እየተከፈቱ እነ ክርስቶፈሮስ፣ እነ ታላቁ፣ እነ ዲያቆን ፋሲካው፣ እነ መምህር ዛማኑ ጥረት እያደረጉ ነው። ጥረት እያደረግን፣ ሁላችን ይህንን ወጥረን እንሰራለን፣ ወጥረን እንሄድበታለን። ወጥረን እዚህ ውስጥ የምትሰሙኝ የካልጋሪ አካባቢ ኦርቶዶክሳዊ ካላችሁ ኦርቶዶክሳውያን ካላችሁ መነጋገር እንችላለን። ማድረግ የምንችላቸው ብዙ ነገሮች አሉ። ይህን እውነት እንደ ሻሸመኔ የኦርቶዶክሳን ተደብቆ እንዲያልፍ መፍቀድ የለብንም። ከፍ አድርገን ድምጻችን እናሰማለን። እሁድን ታዩታላችሁ። እሁድን እንዴት አድርገን ለአርሴ ኦርቶዶክሳን ድምጻችን እንደምናሰማ ታዩታላችሁ። መላ ኦርቶዶክሳያን ያለ ጠባቂ እንደዚህ እንጨክን፣ እንጨክን። አገር ውስጥ ያላችሁ ሰዎች ማንም ሳያችሁ እንደው በቃ ሀገር ውስጥ ሆኖ የማድረግ ከባድ ነው፣ ችግር ያመጣብናል ካላችሁ፣ እቃ የምትገዙበትን ሶፍት የምትገዙበትን ሱቅ ወቁ። ሳሙና የምትገዙበትን ሱቅ ወቁ። ዳቦ የምትገዙበትን ሱቅ ወቁ። እንጀራ የምትገዙበትን ሱቅ ወቁ። አለቀ አለቀ። ይህንን ቁልፍ መጫን ይቻላል። ሂዱ፣ በየአድባራቱ አስተዳዳሪዎችን ሞግቱ። ሰብሰብ በሉና ሂዱና ለምን ዝም አሉ አባታችን በሉና ጠይቁ፣ አስተዳደርን ሞግቱ። ይሄ በጣም ማንም እዚህ ጋር ማንም አደባባይ እየሰማው ብናገረው ሊደርስበት የማይችል እንቅስቃሴ ነው። ለሃይማኖታችን፣ ወንድን ወንድ በቃ ሙሉ ነገራችንን እንስጥ። በነገራችሁ ላይ የምንፈራው ለምንድን ነው? ለሆዳችን፣ ለምንበላው ነገር። እየበላን እኮ አይደለም አሁን። እየበላን ይመስላችኋል? እየበላችሁ ነው? እየበላን ነው? አይደለም እኮ። እረፍት አይሰጥም እኮ ሃይማኖት የህሊና ጉዳይ ስለሆነ የአእምሮ ጉዳይ ስለሆነ እረፍት አይሰጥም። እረፍት የማይሰጥን ጉዳይ ይዘን መድላላት የለም። እረፍት የማይሰጥ ጉዳይ ይዘን መመቸት የለም በምንም አይነት ሁኔታ። መረባረብና መተባበር ነው ያለብን። ኦርቶዶክስ መነቃነቅና መንቀሳቀስ ነው ያለብን። የማን ቤት ነው ክፍት የሆነው? ንገሩኝ። አሁን እንትን ለዓለም አቀፍ ተቋማት ድምፅ እያሰማ ያለ ፔጄማን፣ ንገሩኝ። አሁን ወደዛ በትኛችሁ ነው የምጨርሰው። እኔም ወደዛ ይሄዳል፣ ወደዛ ይሄዳል። ወደ እንቅስቃሴው እንመለሳለን። እንንቃ የሚለውን መልእክት ለማስተላለፍ ነው። ይመጣው የብፁነታቸውን ንግግር የማህበራዊ ሚዲያ ማፏጫ ብቻ አድርጋችሁ እንዳታልፉት። አቋምም ጭምር ነው የገለጹት፣ አቋምም ጭምር ነው የገለጹት። ስለዚህ እርብርብ። ክርስቶፈሮስ ቤታቸው ክፍት ነው፣ ትሄዳላችኋል። ወደስ እየወረድን ወደ ክርስቶፈሮስ እየወረድን ሰባት መቶ ሰዎች አላችሁ። ወደ ክርስቶፈሮስ ቶሎ በሉ፣ ወደ ክርስቶፈሮስ አይናችሁን እየከፈታችሁ ደምረው የምትባል ሰው ደምረው የምትባል ሰው እወድሃለሁ፣ አከብርሃለሁ፣ ያለኝን ፍቅር ታውቃለህ። ዛሬ ጠዋት የሰራኸውን ስራ እንዳትደግመው በመድኃኔ ዓለም ንግሥ ታቦት በወጣበት እዚህ ጋር እነ ታላቁ ጅብሪል ያንን ትግል እያደረጉ ባለበት ሰዓት ቤትህን ከፍተህ ከዛ ዓለም አቀፍ እብድ ጋር ያደረግከውን ክርክር አይቸዋል። ደምረው የምትባል ሰው አቁም፣ ከአሁን በኋላ አቁም በቃ በውስጥ ተነጋገሩ እንዳትሉ በውስጥ ሺህ ጊዜ ነግሬዋል። ፍቅር ሰጥቻለሁ በሚገባው ልክ፣ አሁንም ያንን አላጓድልም። በሃይማኖት ስትመጣ ግን በሃይማኖት የሚዘብ ይሄ የመዘበት እንቅስቃሴ የሚመስል ነገር ስንታረግ ግን ማንንም አንታገስ ላልተነ ሳይነገራቸው ስማቸው ለተጠራቸው ወንድሞቻችን በጣም ይቅርታ ብለናል። እየተነገራቸው ደግሞ እንደዚህ አይነት ጨዋታ የሚጫወቱ ሰዎች ማረፍ አለባቸው። እንዲያርፉ ነገሯቸው ስታገኟቸው፣ እዛ ሄዳቸው አታፏቸው አታፏጩ አጀንዳ ለማስረሳት የምትቆፍሩ አካላት እረፉ፣ እረፉ። እየሞትን ሌላ አይነት ነገር መዘርጋት አይቻልም። እየሞትን ሌላ አይነት ነገር ምናምን አፏጫለው ማለት አይቻልም። አጀንዳ ለመሆን አትሞክር። ቤተ ክርስቲያኔ አጀንዳ ናት። ቤተ ክርስቲያን አጀንዳ ናት። ቤተ ክርስቲያናችን አጀንዳ ናት። እረፍ በሉት ስታገኙት። በስቷል፣ በጣም በጣም በጣም በስቷል። ስለዚህ እረፍት ያስፈልግሃል። እንደዚህ አይነት እንቅስቃሴ አያስፈልግም። እንፍጠን። አሁን ወደነ ክርስቶፎሮስ ጋር ተይዞ ከሆነ ይሄ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመሥዋዕትነት ጊዜ ነው። የመሥዋዕትነት ጊዜ ነው አሁን። ቤተ ክርስቲያን ተፈትና ተፈትና፣ ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ፣ ገዳዮች ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም። እነሱም እኛም የለንም፣ ነገ እነሱም የሉም። ከዚህ ሁሉ ከመተላለቅ በእውነት ከመተላለቅ ሀገር የሚያለሙ ሀገር የሚያሳድጉ በእውቀታቸው በሙያቸው ሀገርን የሚያበለጽጉ ለሀገር የሚጠቅሙ ወጣቶች በከንቱ ደማቸው ባይፈስ ልጆቻችንን ባይጨርሱ፣ በእውነት ብረት የተሸከሙ ሰዎች በብረት ባያስቡ በብረት ልክ ባያስቡ፣ ይህ ነገር እየገፋ ከሄደ ነገ አደጋው የባሰ ነው የሚሆነው። ክር ያሰሩ ወታደሮች አሉ፣ ማተብ ያላቸው ፌዴራሎች አሉ።